እንግዲህ ቅድስት በብሩኬ ተክዛለች። ምክንያቱም ባለፈ ገፍትራው ስለሄደች እቤት ተመልሶ አልመጣም። በቃ አስቀይ የሚሆነው ዛሬ ከፈለገ ግን እሰጠዋለሁ አአአ አልሰጠውም ክብሬንማ ዝም ብዬ መስጠት የለብኝም። መልሶስ ስ ደግሞ እንዴ ሌላ ሴት ጋር ብሄድብኝ በቃ እሰጠዋለሁ፣ እያለች ከራሷ ጋር ትሟገታለች። አሁን ደግሞ ምሳሌን እናቴ በኝ እያለች አሁን ምሳሌ እናቴ ማለት ጀምራለች። እናም ቅድስት ስትላት በጣም እየ ተቆጣቻት ነው እና ቅድስትም ደስተኛ ሆናለች፣ ምሳሌ እናቴ ስላለቻት። ምሳሌም ግን እኮ የወለደች ሃይማኖት ናት አለች። ከዛም ቢሆንስ ስትል እሽ፣ በቃ አንቺ እናቴ ነች፣ ትምህርት ቤት አስተዋውቅሻለሁ አለች። ሌላው ትልቁ ጉብዳ ዳጣ ፖሊሱን እያዘናጋች ሞገሴ ይዞ ሲወጣ ዳጣም አገኘች ከፖሊሱ አምልጣ ስትመጣ። እናም አሁን ላይ የሚያሳዝነው ሉላንም አስበሏት። ሉላን እና ዳጣን እንዲሁም ሞገስን ፖሊሱ እጅ ከፍንጅ ያዛቸው። ዝና አሁን የልቡ ሞላለት። በጣም ደስ በሚል ሁኔታ ፖሊሱ የዝና ፖሊስ ነው ተቀጥሮ ወይም ደግሞ ገንዘብ ተሰጥቶት ነበር የሚሰራው። ዳጣ ግን አታላ ምግብ ቤት አስገብታ ጥላው ላሽ ብላ ነበር። ግን በልቶ ሲወጣ ዳጣን የለበሰችው ልብስ ያው እንደሆነና ሌላ ሰው እንዳልሆነች አረጋገጠ። ከዛም ተያዛቸው በኋላ ዝናን ደውሎ ነገረው። በጣም ያሳዝናል። ዝናም በደስታ እየዘለለ መጣ አሁን ሉላ አለቀላት፣ ሉላ የኔና የኔ ብቻ ናት እያለም ነበረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ምሳሌ ቀጣይ ፓርቲ ይዘን መጥተናል። እንግዲህ ዛሬ ሞገስና ሉላ ተይዘዋል ማለት ነው። ሉላ እንግዲህ ባዶ ቤት በት በጣም ርባትም ስለነበረ ለሞጌ ደውላ ስትነግረው ሞጌ በጣም አዘነ። የኔ ውድ አስራብኩሽ፣ እኔም አረባ ሰው ነኝ እያለም ማልቀስም ጀመረ። በሰዓቱ በጣም ከባድ ነበር። እናም እሱ ራሱ ሞገስን ዝናን ለመደበቅ ሲል በራብ ሲንጨረጨር ከርሞ ነበረ። እናም ዳጣን ደውሎ እንገናኝ አላት። እሷም እርሽ ብላ እያገኘችው እያለ መሀሊት በቅርብ ርቀት አየቻቸው። ሩጣ ለነ ለዝና ደወለች። እሱም ተከታታያቸው አላት። ዳጣ ያመጣችለት ሀሳብ በቃ ና ብሩኬ ጋር እንሄድና እንምጣ አለችው። ብሩኬ ጋርማ አልሄድም አብሮሻ ልመጣው ለምንድን ነው አላት። አላውቅም ወላ አላውቅም ሂድዬን አላውቅም፣ ግን እሷ እሱ ጧት በጠዋት የወጣ ነው አልተመለሰም፣ አለችው። ሃይ ይቅርታ ስላላልኩለት ተቀይሞኝ ነው። በቃ ልጁንም ማሳክሙ አላየውለትም፣ አላት። እውነት እንደዛ አይደለም ብሩኬ እንደዛ ነገር አያውቅም? እውነት ይሄን ነው ማለት፣ ግን ደግሞ የት እንደሄድ አላቅም፣ አለችው። በቃ እሺ፣ በቃ ና እንሂድ። እኔ አልሄድም፣ የእውነት በጣም ርቦኛል፣ አላት። ምን አው ምግብ የሚባል ከትናንት ጀምሬ አልተኛውም አልበላውም። እሺ ፊትህም አይንም ትክክል አይደለም። አዎ አይደለም ዳጣ በጣም ርቦኛል ሳልተኛ ነው ያደርኩት አላት። በቃ እነ ቅድስት እንሂድ አለችው። አ ይቅርታ ሳላደርግለት ሄጅ እሱን ይከብዳል። አይ እንደዛ ብሎ ነገር እቡራጋ የለም። እባክህን ሞጌ አሁን ደግሞ ና እንሂድ ስለ ራበ ቅድስቲ፣ ቆንጆ ምግብ ሰርታ ትጠብቀናለች አለችው። አሬ ይደብራል ዳጣ። አይ አይደብርም ብላ ይዛው ሄደች። መሀሌትን እንግዲህ በጠዋት አስወጥቶ ዝና እንድትጠባበቃቸው አድርጓታል። በአንቺ በኩል ያለውን ማንም ፍትል ክቢል ከአንቺ ጋር ነው ጠቢ እያለም ያስፈራራታል። ዝና በመሀሊት ላይ ምንም አይነት ክብር የለውም ያስቀያታልም። እሷም ለዚህ ኢኮኖሚ ወድ እህያ ላይ ስትልም ምን ለማለት ፈልገች ነው? እያለም ይጮህባታል። ቀጠለችና እንግዲህ አሁን እዚህ ፀሐይ ላይ እንዴት ይሻላል፣ ኡፍ እንዴት ይሻላል ይሄ ጠለስ ባይኖር ብላ ደክማት ጠጋ እንዳለች ጠለሱን አጉንብሳ፣ ቀስ ብለው ዳጣና ሞጊ አለፏት። ከዛም በኋላ ላይ ካለፏት በኋላ አየቻቸው። ሩጣ የደወለችው ለዝና ነበረ። ዝናም ስትነግረው ተከታታይ እንዳያመልጡሽ አላት። እናም እቤት ውስጥ ገብቶ ቀሩልህ አለችው። ከዛም እሺ በማለትም ሰተት ብሎ እነ ብሩኬ ቤት መሄድ ጀመረ። እናም ብሩኬ ካለስ ባክሽ የለም አላት። ከዛ ቅድስት ደንግጣ አየችው። አይገርምም እናም እውላችሁ እውላችሁ አለች። ምግባቸውን በልተው ከጨረሱ በኋላ ምኖች አለች። ዳጣ እውልክ፣ ዝና መጥቷል። ዝና ወደዚህ እየመጣ ነው፣ እምታጠፊያው ጋር አለች። እርግጠኛ ነሽ አላት ሞገስ። አው ሞጌ፣ እርግጠኛ ነኝ። ከዛ ዳጣ በጣም ተረበሸች። የምትረጅኝ አንቺ ነሽ ሉላን። ከዛ የምናዋጣት ዛሬ መውጣት አለባት። በረሀብም እየተሰቃየ ነው ብሏታል። እሱ በዛ ሲጠብቅ እነሱ በሌላ መልኩ ሄደው አሁን ምን ማድረግ እንዳለባቸው ተመካከሩ። እናም የዝና ሰው ፖሊስ የተቀጠረው ነበረ እና መሀሌት ምን ነሽ? ደከመኝ በልተሻል፣ ጠጥተሻል። እነዚ ዛ ያቆምኳቸው በየቦታው ምንም ነገር አልበሉም አልጠጡም። አንቺ በቃ ደካማ ነሽ አላት። እሺ በቃ አለችው። ከዛም ዳጣ በደካማ ጎኑ ገባች። ዝና የቀጠረውን ፖሊስ ተሸፋፉና ስትሄድም አወላክፏት ወደቀች። ከዛም መቶ ያዛት የኔት ምንነሽ ነው ጎዳሽ ሲላት አልጎዳኝም ቀሚሱ አወላክፎኝ ነው። ደህና ነሽ አላት። አልሀምዱሊላ አለችው። ከዛ እሱም ብድግ አደረጋት እና ሄደ። ሞጊን አገኘችው። እዩልክ እዛ ቀሚሱ አወላክፎኝ ወደኩኝ አናም ደግሞ የሞጊስ የዝና ፖሊስ ነው። እሱ አነሳኝ፣ እርግጠኛ ነኝ ዝና ቀጥሮት ነው። ስለዚህ በጣም ከባድ ነው የሚሆነብኝ አለችው። ልሽ ሴት ለብላተኛ ናት። አንቺ ሱን እንደ ምንም ብልሽ አዘናግልኝ፣ አኔ ገብቼ ሉላን እየሸለውጣ አለዛ፣ ሉላ ትሞታለች በራብ እየተሰቃየች ነው አላት። እንዴት አርቂ? እኔ ብቻ ፈርቻለሁ። የውነት ፈርቻለሁ። አለችው ቢሆንም ዳጣ እባክሽል ለምንሽ፣ አላት እሷም እሺ ብላ ተስማማች። መልሳ ወደ ፖሊስ ሄደች። እሉ ወንድሜ አለችው፣ በጣም ርቦኛል። እናም ወደዚች ትንሽ ምግብ ቤት አለች ጸደይ ምግብ፣ እሷን እንሄድና እኔ ብቻዬን ለመግባት ፈራለሁ እና እዛ ቤት ሄደን እንብላ አለችው። እ? እኔም እውነት ለመናገር ርቦኛል አለ ፖሊሱ። ከዛ ቀጠለችና እውነት በቃ ና እንሄድ፣ እኔ ከፍላለሁኝ አለችው። እሺ ግን በጣም ቸኩላለሁ፣ በጣም ቶሎ መመለስ አለብን አላት። አረጣጣ የለውም ይለው ፒስ አለችው። ከዛም ግራ ተጋባ። በቋንቋ ከዛ እሺ እኔ ከፍላለሁኝ አለች። እሺ ብሎ መሄድ ጀመሩ። ምግብ ቤት ሄደው ግን እኮ ስጋ ነው የምበላው አላት። ችግር የለውም። ትበላለ አለች። ዳጣም እንደ ተሸፋፎነች እዛ ምግብ ቤት ገብተው እሱም ጥርግ አድርጎ መብላት ጀመረ። ዳጣ ምግቡ ልትቆርስ ስትል እንደ ይሄ እኮ የክርስቲያን ነው አላት። እንዴ ለምን አልነገርከኝም ነበር? አሁን ነው የምትነግረኝ አለችው። ከዛ እሷም ዝም ብሎ መብላት ጀመረ። ከዛ በፊት ግን በጣም አዘግይተውባቸው አርን እኔ ስራ አለኝ የምቸኩልበት ሲልም እናንተ የምግቡን አታመጡትም እንዴ እያለች ዳጣ መቆጣ ጀመረች። አውቃ ነው። ከዛም በቃ የክርስቲያንና እኔ ደግሞ እዛ የሙስሊም አለች፣ በልቼ ልምጣ እውነት ርቦኛል፣ እዚሁ ጠብቀኝ አለችው። አ ከፍለሽች ሴትዮ እኔ አልጠብቅሽም። ምን ችግር አለው? አልቆይም፣ በልቼ እኮ ነው የምመጣው አለችው። ዳጣም ፖሊሱን ማስረዳ ባለበት አስረድቶ ከፍላ እንድትሄድ ረጋት ዳጣ ከዛ ከቤት ወታ በቃቱ እኔ ከፍላለሁ ብላ ከፍላ እየሮጠች ወጣች። ፖሊሱም ያን ምግብ በልቶ ሲወጣ እሷም ጋር በሌላ መንገድ ተገጣጠሙ። ሞገስ የውጩን በር ሲቆረቁር ሉላ በጣም ተጨነቀች። ማን ነው? አለች በጭንቀት በስልክ ደውላ እርቦኛል ብለው ነበረ። ከዛም አስራብኩሽ አደል እኔን ራበኝ አስራብኩሽ አደል እያለ በጣም ማዘን ጀመረ። እሷም ችግር የለውም በጣም ርቦኛል ስትለው፣ መጣውልሽ በማለትም ሄደ። በሩን ሲቆረቆርባት ደነገጠች። ማን ነው አለች ሉላ። እኔ ነኝ ሉላዬ፣ አትፍሪ ክፈችው አላት። እሺ ብላም እንደከፈተችለት እንግዲህ ገብቶ በቃ ደህና መጣ። ደህና ነህ አለችው። አው ተዚህ መሄድ አለብን፣ ምክንያቱም ቦታችንን በደንብ አቆታል። እኔ እኮ የገረመኝ ነገር እንደታወቀ የመኖሪያችንን እኔን ታኔና ካንቺ ውጭ ማንም የሚያቅ የለም፣ አላት። በቃ አሁን ካገኘኝ እሞታለሁ አይለቀኝም፣ አለችው። በቃ እሺ አንቺ ተረጋጊ፣ ምንም ችግር የለውም። ስለዚህ መረጋጋት አለብሽ። አሁን ከከተማ ወጥተን ወደ ገጠር እንሄዳለን፣ አላት። ቢይዘንስ? ይገለናል። አንተንም ይገላል፣ እኔንም ወስዶ ይገለኛል። በቃ ህይወቴ ሲኦል ነው አለችው። በፍጹም ዛሬ ከዚህ ቤት መውጣት አለብን፣ በማለትም ሞገስ እንግዲህ ሉላን ይዞ እየሄደ እያለ በሚያሳዝን ሁኔታ መንገዱ እንደጠበቁት አልነበረም። እና ዳጣ እየሮጠች መታ፣ ከፊት ለፊታቸው እንደሞጊ ሉላዬ ሉላዬ አለቻት። ወየ ዳጣዬ አለች። በቃ ደርሰን እልሻለሁ እንሄድ ስትል ያ ዳጣ የጋበዘችው ሰውዬ ምግቡን በልቶ ከፊት ለፊቷ ድቅና አለ። በጣም ያሳዝናል። ዳጣ እምት ሆነው ግራገባት ግራ ገባት። ምክንያቱም ልብሱንም አላወለቀችም። የለበሰችው ቀሚስ የለበሰችው ሂጃብ እላዋ ላይ ነበረ እና ፖሊሱ በትኩረት እንቃረገና ያዛት። ሉላ ደነገጠች። በቃ አለቀልኛለች ሞገስ ከዳጣም እንዱም ከሉላ ለመከላከል ሞከረ ግን ደግሞ ሊችላ አልቻለም። እናም ፖሊሱም ለዝና ደወለለት። ዝና አሁን የልቡ ተሳካለት። የሚፈልገውን ነገር አደረገ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንግዲህ የዛሬው ምሳሌ ይህንን ይመስላል ማለት ነው። ከቪዲዮችን ጋር መልካም ቆይታ። አሰላሙ አለይኩም ወራህመቱላሂ ወበረከቱ።